በዚህ መንገድ ብንማር እኮ በጣም ቶሎ ነበር የሚገባን። እንዴ ናችሁ አሊፍ ላይ ነው የምትገኙት። ፎሎ በማድረግ ቤተሰብ እንሆን። ዛሬ የምናየው ከስረተይን ነው። ከስረተይን ሁለት ከስራ ከስር ስታገኙ እንዴት ነው የምንቀራው? ነው ያው ጂን ሚንቲን ያልነው የምንቀራው፣ ግን ምክንያቱ ምንድን ነው የሚለውን ነው በዋናነት በዚህ ቪዲዮ ላሳያችሁ የፈለግኩ የምትገኙት አሊፍ ላይ ነው። ቁርአን እስካሁን ካልጀመራችሁ ቴሌግራም ላይ የሚሰጥ የሶስት ወር ክላስ አለ። ባዮ ላይ ሊንክ ታገኛላችሁ፣ ስል ቁጥርም አለ። ፈጥናችሁ ተመዝገቡ። በየሶስት ወሩ ሰርተፍኬት ወስዳችሁ ብቁ አንባቢ የምትሆኑበት ነው። ለምሳሌ ጂም ሁለት ከስራ ስላለው እዚህ ጋር አንደኛው ከስራ ምንድን ነው? አንደኛው ከስራ ስለሆነ ጂ ነው። ከዛ ከዚህ የተጨመረው ምንድን ነው እዚህ ጋር ለምሳሌ ጂም ከስራ ነው፣ ጂ ነው። ሶስተኛ ቤት ድምፁ ጂ ነው። ነገር ግን ሲደመር ከታች ያለችዋ እችኛዋ አንዷ ኑን ሱኩን ናት። በነገራችን ላይ ኑን ሱኩን ኑን ሱኩን ወይም ኑን ሳኪን ወይም ደግሞ ኑ ላይ ስኩን ሲገባ ነኑኒና ኔ ን ስድስተኛ ቤት ድምፁ ን ማለት ነው። ስለዚህ ጂን እንላለን። ጂን ስለዚህ ብዙ ጊዜ ጂን ን ከየት መጣ ከተባላችሁ እችኛዋ ከስራ የተጨመረችዋ አንዷ እንህናት ማለት ነው። በቀጣይ ስለ በመተይን እሰራላችኋለሁ። አመሰግናለሁ።